ሰላም፣ ዛሬ የማሳያችሁ ብዙ አመታት በፊት ተምሬበት በነበረው ሀገር ተመልሼ መጥቼ እና እንግዲህ ናይት ላይፍ እንዴት እንደሆነ ለማየት እንግዲህ ይሄ ቼክ ሪፐብሊክ ውስጥ የሚገኘው ፕራግ የሚባለው ከተማ ነው እና እንግዲህ ከብዙ አመታት በፊት መጥቼ ተመልሽ የመጥችል ለማየት ለጉሚስ ነው የመጣሁት ማለት ነው። እና እንግዲህ ከብዙ ዓመታት በፊት ቋንቋውንም ራሱ ለብዙ አመታት አልተናገርኩትም። እስኪ ከእናንተ ጋር አንዳንድ ሰዎች በመጠየቅ ከቻልኩት እንግዲህ ያ አንድ ጊዜ ቋንቋ በተለይ በወጣትነት ዘመን ከተማርክበት አትረሳውም እና እስቲ ለመጠየቅ ሞክራለውኝ ምችል ከሆነ ማለት ነው ከእናንተ ጋራ እንትን ለማለት ትሞክራለሁ እና መርጬ የሆኑ የቼክ ተወላጆች እና ቋንቋውን ለመናገር ስለምፈልግ ለመጀመሪያ ጊዜ ከዚህ ቪዲዮ ጋር ነው። ለመጀመሪያ ጊዜ ከሰዎች ጋር ልክ ዳይሬክት አሁን የገባሁት እዚህ ከተማ ውስጥ እና ናይት ላይፍ ምን ይመስላል የሚለውን እስኪ በዛው አብረን እናያለን። እና በእርግጥ በጣም ጭር ብሏል። እስቲ አብረን እንግዲህ ቋንቋውን አብረን እንጀምረዋለን ማለት ነው። ለረጅም ጊዜ ያልተናገር ዛጋ ለምሳሌ አንድ ቆንጆ ሴት አለች። እስቲ ምናልባት ካናገረችን እሞክራለሁ። ታያቸዋል፣ እዚህ ጋ ያለችዋ ቆንጆ ሴት እና እስኪ ቋንቋውን ከቻልኩት ሞክራለሁ፣ ትሰማላችሁ ማለት ነው። ደብሪ ቬቸር ግደይቱቫስላብእስኬና ናመስቲቱ ያክቱም ው ሮብኘ ደምደም እና ያ ጀምሮ አንድ ጊዜ ብና ምክንያቱም ልክ ስገባ በቃ ለብዙ ጊዜ አልተናገርኩትም ቋንቋውን። ይገርማቸዋል፣ እና አይችለዋለሁ። ግን በተለይ በወጣትነት ጊዜ የተማርከው ቋንቋ በፍጹም አይረሳም ማለት ነው። የሚገርም ነው። እና አሁን ተግባባ ጠየኳት ማለት ነው የት ነው ያረፍኩበት፣ አካባቢ ነው የጠየኳት እና ወደዛ ለመሄድ ፈልጌ ነው እና ምናምን ስላት ቀጠለ ሄዳለች ማለት ነው። ስሄዶችን ብለ ማናገር ሞክራለ በጣም ኢንትረስቲንግ ነው አይደለም። ብዙ ጊዜ የተማርክበት ብዙ ትዝታ ያለ ሀገር ተመልሰ ስትመጣ እንዴት ደስ ይላል። እና ጭር ብሏል ግን ይገርማቸዋል፣ ያስፈራል። በዚህ ጋር እንኳን አልሄድም፣ ምንም ሰው ስለሌለ ብቻዬን ስለሆን እና በዛ መሄዱ እንኳን አልመረጥኩትም። ሰው ትንሽ ወዳለበት አካባቢ ሄጅ ደግሞ ለመጠየቅ ሞክራለሁ ከሰዎች ጋር ለመግባባት ማለት ነው። እኔ ዋናው ቋንቋውን መናገሩ በጣም ነው ደስ ያለኝ። ቋንቋውን መናገሩ ለእንዳንተ ምናይት ላይፉ በጣም ፕራግ፣ እውነቴን ነው የምለው፣ በጣም እንደምታዩት ታሪካዊ የሆነ ታሪካዊ የሆነች ከተማ ነች። በጣም ታሪካዊ የሆነች። በጣም ቆንጆች ናቸው ሰዎቹ፣ ካራክተራቸው በጣም ደስ ይላል። እኔ ብዙ ጊዜ ወደፊት ደግሞ አሳያቸዋለሁ። ለምሳሌ ምግባቸው ክኔድሊክ ይባላል። ክኔድሊክ የሚባል ክብ ነገር በስንዴ ዱቄቲው እንዴት እንደሚሰራ አላውቅም። ጣም የሚጣፍተው አምስት ስድስት ያቀርቡላቸዋል። ት ከዛ በንትን ጋር ከሶ ሰው ይሉታል። ከሶ ሰው ጋር ያቀርቡላቸዋል። ፕሮሲንተ ባስላብስኬና ሜስቲ ቱ ባስላብስኬና ሜስቲ እንግሊሽ

የውጭ ዜጋ ማናገር አልፈልግም፣ ግን ያው በዛው መንገዱን ነገሩኝ ማለት ነው። ቤት በኩል እንደሚሄድ በጣም ደስ ይላል። ቀጥ ብለሄድን ያሉ እኔ ግን ከእናንተ ጋር እንዴት እንደሚመስል ናይት ላይፉ እንዳውም ይገርማቸዋል። አንድ አካባቢ ላይ በራቁታቸውን የሆኑ ሴቶች ምናምን ግባ አሉኝ ማለት ነው። የሚደንሱ ምናምን አሉ አለ ናይት ላይ ቆይ አካባቢውን አሳያቸዋለሁ እኔ ግን እንደዚህ አይነቱ ላይፍ ስለተላለፈኝ ኢንትረስት አደለውም፣ አመሰግናለሁ ምናምን ብያቸው ነው ብቻቸው የሄድኩት ማለት ነው። እና ኢንትረስቲንግ ነው በጣም ናይት ላይፍ በጣም ደስ ይላል። በጣም ብዙ ሰው ነው በምሽት ወይዘሩ ራሱ በጣም ደስ የሚል ወይዘር ነው። እና እንግዲህ ያው ከኔ ጋር አብራችሁ እንጆ አድርጉ። እኔም ዳይሬክት ዛሬ ነው የገባሁት እና በጣም ደስ ይላል። እስኪ እና እንደምታዩት ቤቶቹ በፊት ድሮ የተሰሩ ናቸው፣ ግን በጣም ውብ ነው። መንገዱ ደስ ይላል፣ ንጹህ ነው፣ በጣም ያምራል። ሰዎች ይመገባሉ በምሽት አሁን እንግዲህ ያው ከምሽቱ ሶስት ሰዓት አካባቢ ነው፣ ግን ሰውን ልክ እንደ ቀን ነው። በቃ ይዝናናል፣ ይበላል፣ ይጠጣል ሲዛጋ ቋንቋ መናገር ስለምፈልግ ዝም ብዬ ጠይቃቸዋለሁ። ያው አውቄዋለሁ የሚሄድበትን እና ከታናገሩኝ እስኪ እነዚህም ሴቶቹ ቼክ ቼክ የማይናገሩ ከሆነ ግን አላናግራቸውም። ትቻቸውን የሚሄደው ማለት ነው። ኦኬ። ፕሮሲምተ ቫትስላቭስኬ ና አብዛኛው ቱሪስቶች ናቸው። እዚህ አካባቢ ሆቴሎች ምናምኖችም ስላሉ ቱሪስቶች ናቸው። እኔ ደግሞ ቱሪስቶች መናገር አልፈልግም። የሚገጥም ደግሞ ቱሪስቶች ናቸው እና የሚገርም ቋንቋውን እያልኳችሁ መናገር ፈልጌ ያለው ናይት ላይፍ በጣም ደስ ይላል። በጣም ሰው ብዙ ነው። ሰው በጣም ብዙ ነው እና ወደ ሌሊት ሌሊት የሚዝናና ህዝብ በጣም ብዙ ነው ማለት ነው። እና አብዛኛው ግን የውጭ ዜጋ ነው። ከእንግላንድ፣ ከአሜሪካ ምናምን እንግሊዘኛ ተናጋሪዎች ናቸው የሚያጋጥሙኝ ማለት ነው አብዛኛዎቹ። እኔ ደግሞ እነሱ ማናገር አለ የምፈልገው የመጣሁት የሀገሩን ቋንቋ ችለዋለሁ፣ አልችለውም፣ ረስቼዋለሁ፣ አልረሳሁትም የሚለውን ራሴን ለመፈተን ነው የምፈልገው። እና እስኪ አይሆፕ አገኛለሁ የሆነችዋን፣ መቼም አንዷ ወይም አንዱን ማግኘት አይቀርም። እነሱ በአብዛኛዎቹ ብሎንድ ናቸው። ጥቁር ጸጉር ያላቸው የሌላ የውጭ ሀገሮች ናቸው ማለት ነው። የውጭ ሀገር ማለት ከዚህ ከአረቡ ሀገር ወይም ደግሞ ከጣሊያን ማለት እነዚህ ጥቁር ጸጉር ያላቸው ማለት ነው። አብዛኛዎቹ እንደዛ አይነት ከለር ነው ያላቸው። ኤኒወይ አሁን እዚህ ጋ እንግዲህ እንደምታዩት በሙሉ ታዩታላችሁ። ቤቱ የድሮ ቤት የድሮ ቤት ነው። ይገርማቸዋል። ብዙ ታሪክ አሳልፍ ያለው በጣም ደስ የሚል አገር ነው። ህዝቡ በተለይ በጣም በቃ ስነስርዓት ያለው ህዝብ ነው። የቼክ ህዝብ በጣም ስነስርዓት ያለው ህዝብ ነው። በጣም እንዴት ብዬ ልንገራችሁ? ሰውን መርዳት የሚፈልግ ስጠይቋቸው፣ ስነስርዓት በጣም ተሽቆጥቁጠው ነው ብዙ ነገሮች የሚመልሱት እና በጣም ስነስርዓት በጣም ላቅ ያለ አይምሮ ያላቸው ናቸው ብል አልሳትም። በጣም ሰላማዊዎች ናቸው እና ሪስፔክትፉል ናቸው ለሰው ያጸበያቸው በጣም ደስ ይለኛል። እኔ በተማርኩበት ሰዓት ብዙ በወጣትነት ሰዓት ብዙ ነገሮች ነው እዚህ ያየሁት፣ እና የማይረሳት ትዝታ ማለት ነው እና ያንን ለማለት ነው እና የሁላችሁ እዚህ ታሪካዊ የሆኑ እንትኖች ፕሺቴ ባስላብስኪ ና ሜስቲ ግሬቶ ዶፕራቫ ዶኩያም ዶኩያም አሁን አገኘዋት። አንዷ እንደዛ መለስ ና ሞር መንገድ አሁን መንገድ ምናምን ነው። ወደፊት ደግሞ ያው በቀን ላይ ረጋ ብዬ ቁጭ ብዬ በተለይ ትንሽ ጠና ያለ ታሪክ የሚያውቅ ሰው ካገኘው እያወራው ማለት ነው፣ ከነሱ ጋር እያወራውኝ እንትን ለማለት እና እዚ ጋር ወደ ቀኝ ሂድ አለች። እንዳ ፕራቫ ማለት ወደ ቀኝ ሂድ ማለት ነው። አረሳሁት። እንትን ይገርማቸዋል እና ብዙ ቋንቋዎች እኔ በተለይ ደግሞ ለቋንቋ ብዙ ታሌንት ስላለኝ ኦኬ ትንሽ ጉራ ጉራ ባልነፋ ጥሩ ነው፣ ግን አለ ጉራ ባልነፋ እና እንግዲህ በጣም ደስ ይላል። ተመልከቷቸው፣ ሴቶቹ እንደዚህ ነው የሚመስሉት ማለት ነው። ቆንጆች ናቸው። እንዳውም ከአውሮፓ ሀገሮች በጣም ቆንጆች እነሱ ናቸው ነው የሚባሉት። በቁንጅና በአቋም በሁሉ ነገር ጸባይ ጭምር ማለት ነው። በጣም በጣም የሰጣቸው ነው። እና እዚህ ትን ትምህርት በመማሬ በጣም ደስ ይለኛል። ኦኬ አሁን እስኪ እንግዲህ ሁላ ናይት ናይት ላይፍ ይህንን ይመስላል። ሰዎች በየሆስፖዳ ይባላል እንዲህ አይነት ትንንሽ የሚጠጡበትን ቦታ ሆስፖዳ ይሉታል እና በሚቀጥለው ደግሞ ክንድሊክ እንዴት ምግባቸውን አሳያቸዋለሁ እየበላው ማለት ነው እና እናንተ ጋር ያው መቼም እኔ ጋ ለምን እንደሆነ ብዙ ሰው ይመጣል ያያል፣ ግን ላይክ የሚያደርገው ምንም የለም። ለምን እንደሆነ አላውቅም። አንዳንድ እንደውም ይገርመኛል። ጠላቶች ናቸው ወይ የኔን ቪዲዮ የሚመለከቱት ነው የምለው። ላይክ የለም፣ ግን ሰዎች መጥተው ያያሉ። ዝም ብለው አይተው ምናም መሄድ ብቻ ነው በቃ። ላይክ አይደረግም። በጣም ነው የሚገርመኝ፣ በጣም በጣም አንዳንድ ጊዜ ምን አይነት ሰዎች ናቸው የማየት ግን እንትን ለማለት የሚፈልጉ ዝም ብለው ዋል አይደለ ዝም ብለ ስለዳም የሚገቡ ምናምን ነገር አይነት ነው አብዛኛው ይመስለኝ። ገብቶ ምንም ነገር ኮሜንት የለ ላይክ የለ ምናምን። ግን አንዳንድ ጊዜማ አንዳንዶቹ ልክ ወዲያው ቪዲዮውን ስለቅ ወዲያው ነው ከች የሚሉት፣ ከዛ በኋላ ምንም ላይክ አያደርጉም። ሰብስክራይብ የለ ላይክ አያደርጉም። ዝም ብለው ዘለው ብቻ ይወጣሉ ማለት ነው። ምንድነው ነው ዛሬ መጥቶ የተናገረው ምናምን ምናምን ለመሰለል ምናምን ይመስላል ማለት ነው። ኤኒዌይስ ዳት ምን ችግር የለው። መታችሁ አይታችሁ ምን ትችላላችሁ መብታችሁ ነው። ግን ላይክ ብታደርጉ ደግሞ ጥሩ ነው። መታችሁ ከገባችሁ እውነት ኔ የማቀርበው ነገር አትሊስት እንኳን ሰፖርት ለማድረግ የምፈልግ ከሆነ ላይክ አድርጉ ማለት እወዳለሁ። ኦኬ ሁላችሁ እንግዲህ ናይት ላይ ፕራግ ይህንን የሚመስለው። እኔም እንግዲህ ዛሬ ነው የገባሁት ፕራግ ውስጥ ማለት ነው፣ እና ሞቅ ሞቅ ብላለች ፕራግ ማለት ነው። ናይት ላይ ሞቅ ብላለች። እንግዲህ እዚህ ጋር ይሄ እንደዚህ አይነቱ መንገድ እንትን የማሄድበት ነው ማለት ነው። መኪና አይገባም፣ ለሰዎች ነው ለእግረኞች ብቻ፣ በቃ እንደፈለጉ። እዚ ዳርና ዳሩ እዚጋ እንደምታዩት ሱቆች አሉ። እንደዚህ እንደዚህ ሱቆች ናምን፣ እንደዚህ ሱቆች ይኖራሉ ምግብ ቤቶች፣ ሬስቶራንቶች፣ ሆቴሎች ምናምን ከዛ በቃ ሰው እንደዚህ በእግሩ እየተጓዘ ያሳልፋል ማለት ነው። የመኪና ገጨ ምናምን የለም መኪና መግባት አይፈቀደም። የመኪናው መንገድ ለብቻ ነው። ይኸኛው በቃ ለእግረኛ ብቻ የተፈቀደ የእግረኛ መጓዣ እና መገበያያ፣ እንደዚህ መዝናኛ፣ መጠጫ ምናምን። እንደ ሀገራችን ደግሞ አንዳንድ ቦታ ላይ እኛ ጋ ካሜራ ምናምን ስታነሳ ለምን ነው የምታነሳው ምናምን ይላል። እዚህ ግን የለም እና አሁን እንግዲህ አልኳችሁ ባስላብ ስከነ ምስት የሚባለው እንግዲህ አካባቢ ሄ ነው ዋናው ሴንተራቸው ነው ብዙ ሰዎች ታሪካዊ ቦታ ብዙ ቦታ ታሪካዊ ይታያቸዋል ህንፃዎቹ በጣም የሚያማምሩ ናቸው ይሄ አካባቢ ቫስላቭስኬ ናሜስቲ ይባላል። እንግዲህ አሁን ተመልከቱ፣ ፋስት ከምሽቱ አስር ሰዓት ሆኗል። ግን ሰው ልክ እንደ ቀን ነው የሚበላው፣ የሚጠጣው፣ የሚዝናናው። አየሩም አይሞቅም አይበርድም። በአሁኑ ሰዓት በጣም ቆንጆ አየር ነው ያለው እና ሰዎች በዚህ መልኩ ይዝናናሉ ማለት ነው። ቁጭ ብለው ይጠጣሉ፣ ይበላሉ፣ ይዝናናሉ ማለት ነው እና ይህን ይመስላል እንግዲህ የተመልከቱት ናይት እንትኑ እንደዚህ ደግሞ ማለት ነው። ሰዎች በዚህ መልኩ ቁጭ ብለው ዝናናሉ ምግብ ይበላሉ ይጠጣሉ እና እኔም የምፈልገውን የምፈልገው አካባቢ ደርሻለሁ። እንግዲህ ወደፊት እስኪ አንድ ቀን ወይም ደግሞ ነገ እንደዚህ ተመልሼ ስመጣ ማለት ነው እንደው ከሆነ ታሪክ የሚያውቅና በተለይ ድሮው ያሳለፍኩትን ታሪክ እየነገርኩት እኔም አብረን እንድናወቃ የሚያደርግ

እና እስክለዳ ነውና እዚህ ጋ ምንድነው የሚለኝ፣ ግባና የሚደንሱ ሴቶች ምናምን ታያለ ምናምን ነው የሚለኝ። እኔ ደግሞ አውቄ ነው እኔ መምጣት እንደ ቦታ እ ማለት አልፈልግም። እና እንደዚህ እንደዚህ አይነት ነገሮች አሉ ማለት ነው። ሾው ምናምን ነገር አለ አደለ? ኦኬ። ያን ጊዜ በልጅነት ያለፈ ነገር ነው። ለኛ እንደ አይነቱ ነገር አይስማማ ነው። እና እንግዲህ ይህን ይመስላል። እንዴት አያችሁት? ፕራግ በስላብስኪና ሚስት እንዴት ነው ያያችሁት? በጣም ደስ ይላል አይደለ? ናይት ናይት ላይፋቸው በጣም ደስ ይላል። እንደዚህ ቤቱ ሰዎች፣ ሴቶቹ እንደዚህ ዝናናሉ ቁጭ ብለው ማለት ነው። እና በጣም ሰላማዊ አካባቢ ነው። በጣም ሰላማዊ ነው ያው እንጆይ ነው የሚያደርጉት ማለት ነው፣ ጭ ብለው እንጆይ ያደርጋሉ፣ እና በጣም ደስ ይላል። እንግዲህ ለዛሬ የናይት እንትኑ ይህን ያክል ካሳያዎች ይበቃል። በሚቀጥለው እንዳልኳችሁ የሆነ ጥሩ የሚያናግር ሰው ታሪክ የሚነግር ምናም ሰው ካገኘው በደንብ ቋንቋውን እየተናገርኩኝ እናንተም እያዳመጣችሁ አብረን ወግ ወጉን እናወራለን ማለት ነው። እና ስላያችሁኝ በጣም አመሰግናለሁ።